ሰው በዓለም እንድኖር ከሚያደርጉ ነገሮች አንዱ ተስፋ ነው። ነገን የምናፍቅበት ለነገ የተቀመጠ ተስፋ ካለ ሰው በህይወት ይኖራል። ከሰሞኑ አንድ አስደንጋጭና በሁሉም ሰው ልብ ሀዘን የጫረ ነገር ተከስቷል። አንዲት ወጣት ገና መማርና አብቅታ ጨርሳ መኖርን ጀመረች። ፍልቅልቅ፣ በስርዋ ሞዴል፣ የተሻለ ነገርን ፍለጋ እየኳተነች ብዙ የማስታወቂያ ድርጅቶች እያነጋገሯት ተስፋ የሰጧት ሴት ከታዋቂ ዘፋኝ ጮኛዋ ጋር የጋብቻ ቀን እየጠበቀች ያለች፣ ከሞቷ ከሁለት ቀን ፊት ልደቷን ለማክበር እየተዘጋጀች ያለች እንቦቅላ ከፊት ለፊት የተደገሰውን የሞት ድግስ አላወቀች። እኔ ለፈጣሪ ጥያቄ አለኝ። እዛች ምሽት ከሁለቱ መሃል ያለ ካንተ ነክ ከኪቺኑ ፊት ማስኮት ከወደቀችበት መሬት ካንተ ሌላ ማንም የለም። የምድር ዳኛ የሰውን ምስክር ይፈልጋል። የፖሊስ ምርመራ ደግሞ ከበድና ካል ላይ ምልክትን ያሳል ወርቃዎች ተገራ ተጥላ እሱ ግራ የሚያጋባን እኛን ነው ካንቺ አይን አንድም አልተደበቀም ምን አለ ለዚች ፍልቅልቅ ሳቅታ ቤተሰቦቿና ወዳጆቿ ግራ ለተጋቡ ጉዳይ መልስ ብትሰጥልን በየመድረኩ ይዟት የሚዞር ፍቅረኛዋ አፍቃሪዋ አንዱ ዓለም እውን ፍቅሯ አልቆበት አንቆ በጭካኔ ገድሏት በየቦታው ስሟን የሚጠራ በየሽልማቶቹ ውስጥ ይዟት የሚሄድ በየሚዲያ በሳቅ ታጅባ የሚመለከታት ሊያገባት ቀጠሮ ይዞ ያለው ድምፃዊ አንዱዓለም ጎሳ እጮኛውን የምር ምንም አይነት ጥል እንኳን ብኖር የመተው አማራጭ እናቶ አንቆ ገሏት። እኔ እሱን አላቅም። ጥያቄውን ለእናንተ ልተው። እውነት አሁን አሁን ላይ ሁሉም ነገር ወደ አንዱዓለም እየተደፈደፈ ነው። ከጥቁር መጋረጃ ጀርባ ለእኛ ያልታየ አንድ ነገር ግን አለ። የሕክምና ምርመራ ውጤት የውሃ ሽታ ሆኖ ቀርቷል። ከሰው እጅ የጠበቅነው ፍትህ እንደ ጠበቅነው ላናገኝ እንችላለን። ፍርድም ይቀለበሳል። የምርመራ ውጤትም ይቀየራል። እውነት በአንድ ቦታ ተደብቃለች። ማንም ያላያት ማንም ያልሰማት ወይም ደግሞ ሰምቶ የደበቋት ለመናገር ፈርቶ አሊያም በጥቅም ተታለው። የቀደኒ ጉዳይ ራሷን አጥፍታ ወይንስ ተገላ? ገና ትንታጉ የእውቅናን ጥማት እያጣጣመ ያለ በፍቅሯ ክንፍ ብሎ በብዙ መንገድ ያየ ነው። በአንዳንድ ውስጥ አዋቂዎቹ የተለያየ ግጭት እንዳለ ሲነገር የሰማ ነው። አንዱ አለም ጎሳ አሁን ያደረገው ነገር ለእስር እንደሚዳርገው እያወቀ የተጠማለትን እውቅናውንና ዝናውንም አጣጥሞ ሳይጨርም እውነት እጮኛውን ምንም አይነት ሌላ አማራጭ አቱ ማለትም ጥል እንኳን ብኖር ጥሎ መሄድ አልፈልግሽን ማለት እየቻለ አንቆ ገሏት ይሁን? ይህንን ጥያቄ አሁንም ለእናንተ ልተዋል። ቀነኒ ከመሞቷ ረዘም ባለ ሰዓት። ማለትም ከመሞቷ በፊት ከመሞቷ በፊት አንድ የተፈጠረ ነገር እንዳለ በዚሁ ሶሻል ሚዲያ ሲዘዋወር የሰማችሁት እውነት ይሆናል። በአንድ መዝናኛ ቦታ በቀነኒ ምክንያት ጭኟ ድምፃዊ አንዱ አለም ጎሳ እና አንድ ወጣት ሽጉጥ ተማዘው ነበር። ምናልባት ይህ ጉዳይ በእናንተ ጭንቅላት ምን እንደ ጫረ ባላቅም፣ በአንድ ሴት ምክንያት ሁለት ወንድ ልጋጩ የሚችሉት አንድም የፍቅር ግንኙነት ብኖር ወይ ደግሞ የወንዱ ፍላጎት ሴቷ ብትሆን ብቻ ብዬ አስባለሁ። ይህም ጉዳይ በቅርቡ የሚያውቁ ሰዎች ሲናገሩ እንደሰማሁት ከሆነ እየተባባሰ በመምጣቱ በየቦታው ሲገነኙ ዱላ የሚያስመዝዛቸው ጉዳይ እንደሆነም በስፋት ሲወራ ሰምተላል። ያየ ከለለ፣ የሰማ ከለለ የፍርድ ቤት ጉዳይ ውሎ አድሮ ይዘጋል። ምክንያቱም ፍርድ ቤቱ ለ14 ቀን ቀጠሮ ለአንዱ ዓለም ጎሳ ሲሰጡ የሰው ምስክር ላቅርብ ነው የወደቀችው ምሽት አስር ሰዓት ከምትኖርበት ከክችን መስኮት ወደ ውጭ እንደሆነ ለጊዜው ምክንያቱ አልታወቀም ብሎ የተዘገበው የፖሊስ ዜና ስለ ውጤቱስ ኬት ይሄዳል? ውጤቱስ ኬት ወዴት ሊሆን ይችላል? ይህ ምንም ማስተማማኝነቱ አይኖርም። ምክንያቱም እሳቷ እሷ በምትወርቅ ሰዓት ቤት ውስጥ ሰው ቢኖርም ባይኖር ተኝቶም ቢሆን ወይ ደግሞ እሷና ጮኛ አሁን በግድያዋ ተጠርጥሮ እስር ቤት የሚገኘው ድምፃዊ አንዱ ዓለም ጎሳ ብቻም ቢሆን ይሄ ሁሉም እንደሆነ ይቀመጥና እኔ ለጓደኞቹ አንድ ጥያቄ አለኝ። በቅርበት የሚያውቁት ታዋቂ ቲክቶከር የሆኑት ራቼ ተስፋይ እና መስኪ መንጌ የተባሉ የቲክቶክ ብዙ ተከታይ ያላቸው ሰዎች የተከሰተው ነገር ተከትሎ ሕዝቡ ከነሱ ማብራሪያ እንደሚፈልግ እያወቁ በዚህ ልክ ዝም ማለታቸው ከምናንግል ማየት እንችላለን። ሁለቱንም ጠንቅቀን ስለምናውቅ አንዱ ዓለም እንደዚህ አይነት ነገር በጭራሽ አያደርግን በማለት ወይንስ የሞተ ሞተ ካለው ጋር እንጋጨም፣ እናንተን ጥያቄ ለእናንተ ልተውና እኔ ግን በዝምታቸው የሆነ ነገር ይታየኛል። እነሱም እንደኛ ግራ የተጋቡ ይመስለኛል። እስኪ አስቡት አንድ በቅርበት የምታውቁት ሰው ያው ምንም ያልጎደለበት ደስተኛ ከሚኖርበት መኖሪያ ቤት ራሱን አጠፋ ብትባሉ የምትሉት አይደለ፣ የሚጠፋው እንደዛ ነው ያሰብኩት። ምክንያቱም ቀነኒ እንደወጣው መረጃ ከሆነ በምትሞትበት ከአንድ ቀን በፊት አንድ ፎቶ ስቱዲዮ ዳ የምታከብረው ልደቷ ፎቶ ስትነሳ ነበር። በሳቱ ምንም አይነት ሐዘንም ሆነ ጭንቀት ከፊቷ የማይታይ እንደሆነ የስቱዲዮ ባለቤት ገልጿል። ይህ ማለት ቀነኒ በሁለት ቀን ውስጥ በዚህ ልክ ተስፋ አስቆርጦ ራሷን እንድታጠፋ የሚያደርግ ታሪክ አልተፈጠረ ማለት ሊሆን ይችላል። ከሰው እጅ ምንም አይነት አጥጋቢ የሆነ ፍርድ ባንጠብቅም ከሁለቱ መሀል ያለው ሁሉንም የሚያውቅ አንድዬ ነውና እውነቱን ያውጣ። እስከዛ በተስፋ እንጠብቅ። ከሰው እጅ ምንም አንጠብቅ። ግን እኔ አንድ ስሜት ይሰማኛል። አንዷ ለምን እንጥፋተኛ ለማለት በአንዷ ለምን ቦታ መቆም አለብን? እሷም ራሷ አትፍታለች ብለን እንዳንፈርጅ የሆነው ነገር ግራ ያጋባል ይህንን ቪዲዮ በመስራት ምን ታተርፋለህ ካላችሁ አንዳንዴ ነገሮቹ ከሁሉም ሰው ይደበቃሉ ነገር ግን ሁሉን አዋቂ ፈጣሪ ስላለ አንድ ቀን ይጋለጣሉ ያው የኢትዮጵያ ፖሊስ ምርመራ የምናውቀው ነው ብዙ ጊዜ የተከሰሱ ሰዎች ሳይያዙና ሳይታዩ ወይንም ፍርድ ሲያገኙ አናገኝም ምናልባት ከዛሬ አንድና ሁለት ወር በኋላ ቀነኒን ሁላችን መረስተን ወደ ራሳችን ወደ እየስራችን የምንመለስ እንደሆነ ገልጽ ነው። ሀዘኑና ጭንቀቱን በቅርበት ላሉት ለቤተሰቦቿ፣ ወይ ደግሞ አሁን በግድያዋ ተጠርጥሮ እስር ቤት ላለው ለእጮኛ ለአሁን እንዱ አለም ንጎሳትተን። ውድ ቤተሰቦች ዛሬ ያቀረብኩላቸው መረጃ እኔ በተሰማኝ ስሜት ይህንን ይመስላል። መረጃው ከተመቻችሁ ቪዲዮን ላይክ በማድረግ እንዲሁም ቤተሰብ ያልሆናችሁ ሰብስክራይብ ምልክቷን በመንካት ሰብስክራይብ አድርጋችሁ ቤተሰቡን ለዚህ አይነት መረጃ እንድደርሳችሁም የደውል ምልክቷን መጫኑን እንዳረሱ እያልኩኝ የምሰናበታችሁናል። ቸር ጊዜ